ሰላም ጤና ይስጥልን ውድ የዩቱብ ተከታታዮች እንደምናላችሁ ወደ ጠቃሚ መረጃዎች ቻናል በሰላም መጣችሁ ዛሬ እንደተለመደው ሁሉ እናንተ ይጠቅማችኋል ብዬ ያሰብኩትን ርዕስ ይዤላችሁ መጥቻለሁ ከባለፈው የቀጠለ ነው በእርግጥ ይሄ በሀያ የእድሜ ክልል ውስጥ እያለን ለፊታችን ምን አይነት ምርቶች እንጠቀም ምን እናድርግ የሚሉትን ነገሮች አይተን ነበረ ዛሬ ደግሞ በሰላሳ እድሜ ክልሎች ውስጥ ከሰላሳው መጀመሪያ እስከመጨረሻ ድረስ እድሜ ክልል ውስጥ ያለን ሰዎች ምን እንጠቀም የሚለውን ነገር አብረን እናያለን። እሺ ተመልካቾቼ በሰላሳዎች ውስጥ እድሜ ክልል እያለን እንግዲህ በተለይም ደግሞ ሰላሳ መጀመሪያዎቹም ላይ ሳይሆን ሰላሳ ወደ መሀል ወደ ሰላሳ አራት ሰላሳ አምስት ስንገባ በጣም ከፍተኛ ለውጥ በፊታችን ላይ እናያለን። አብዛኞቻችን ብዬ ገምታለሁ። ይሄ እንግዲህ ለሁሉም ሰው አይሆንም። አብዛኛው ሰው ላይ ግን የተወሰኑ ፊት ላይ የምናያቸው ለውጦች አሉ። ይሄ ምክንያቱም ምንድን ነው? እንግዲህ በሰላሳ እድሜዎች ውስጥ ብዙን ጊዜ ትክክለኛ በቃ የላይፍ ስትሬስ ውስጥ የምንገባበት ጊዜ ነው። ልጅ እንወልዳለን፣ ጊዜ እናጣለን ለራሳችን። ስለዚህ ሁልጊዜ እንግዲህ ወደ ሌላ ነገር የማሰብ ነገር አለ። ለልጆቻችን ነው የምናስበው ወይ ለስራ ነው ብዙ አእምሯችን የሚወጠረን ነገር አለና። ለራሳችን የምናደርገው እንክብካቤም ስለሚቀንስ ያ በራሱ ራሱን የቻለ ጭንቀት ስለሚፈጥር በእኛ ላይ እንግዲህ በጣም ከፍተኛ ለውጥ በፊታችን ላይ እናያለን። ከነዚህ ለውጦች ውስጥ ስንመለከት አንዳንድ ጊዜ ብጉር ሊወጣብን ይችላል። ይህም በእርግዝና ሆርሞናችን ሲቀየር ብጉር ሊወጣ ይችላል። ወይም በእርግዝና መከላከያ በምንወስዳቸው ነገሮች ሆርሞናችን ስለሚቀየር ብጉር ልናይ እንችላለን። ሌላው ደግሞ ፊታችን እንደ ድሮ እንደሚያበራ ወይም ደግሞ እንዴት ነው እንዲፍክት ያለ ፊት አይኖረንም። ፊታችን ደል ይሆናል። ጨለም ያለ ነገር እንደ ጉም ነገር ይመስላል ፊታችን እና ጉም ስላችሁ እንዴት ነው ለምሳሌ አሁን መስታወት ጥርት ብሎ ሲወለወለ እና ትንሽ የእጅ አሻራ ሲነካው እንደ ጉም ነገር ሲፈጥር አለ አይደል? ቆዳችንም ልክ እንደዛ ደል የመሆን ጨለሜ ማለት ነገር ይታይበታል። ይሄን ምክንያቱ ምንድን ነው? የሞቱ የቆዳ ሴሎች በቆዳችን ላይ ስለሚቆዩና በአዲስ የቆዳ ሴል ቶሎ ስለማይተኩ ነው። ስኪን ሴል ተርኖቨር የምንለው የሞተ ቆዳው ተነስቶ አዲስ እስከሚተካ ድረስ ሰላሳዎቹ ውስጥ ከገባም በኋላ ረዘም ያለ ቀናትን እስከ አንድ ወር ድረስ ይወስዳል። አዲስ የቆዳ ሴል ለማውጣት የሞተው ተነስቶ አዲስ እስከሚመጣ ድረስ ማለት ነው። እና በዛ ምክንያት እንግዲህ ፊታችን ጨለም ያለ ይሆናል። ሌላኛው ሶስተኛው ልናይ የምንችለው ነገር በፊታችን ላይ ጠቋቁር ነገሮችን ልናይ እንችላለን። ማዲያት ሊከሰት ይችላል። እንዳልኳችሁ በሆርሞን ምክንያት፣ በሆርሞን መቀየር ምክንያት ማዲያት ይመጣል። ወይም ደግሞ በፀሐይ ስንጋለጥ ከቆየን እንግዲህ ፊታችንን በደንብ በወጣትነታችን ከአስራዎቹ እድሜ ጀምሮ እንግዲህ ሰንስክሪንን የማንጠቀም ከሆነ እንደዚሁ ፊታችን ላይ ጥቋቁር ነገሮች እናያለን። ወጣት ልጆች ቲኔጀሮች፣ እያላችሁ ከዛም ባነሰ እድሜ ሰንስክሪን መጠቀም ያለብን ምክንያት ይሄ ነው። ሌላው ልናይ የምንችለው ፊታችን እንደ ድሮ እንደዚህ ውጥር ያለ ፊት አይሆንም። ፊታችን ትንሽ የመላላት የመርገብ ነገር ታላቸው። ይህ ምክንያቱ በቆዳችን ስር የሚገኘው ኮሌጅን የተባለው ሚኒራል እንግዲህ ምርቱን በጣም ይቀንሳል። ኮሌጅን በጣም ፊታችን ውጥር ብሎ የልጆች ቆዳ ስታሁን ሙልት ብሎ እንዲህ ውጥር ያለ ፊት ነው ያላቸው ሕፃናት እንደነሱ አይነት ፊት እንግዲህ አይኖረንም ሃያዎቹን አልፈን ወደ ሰላሳዎቹ ስንገባና ምክንያቱም ያው ኮሌጅን ምርት በጣም ስለሚቀንስ እንደ ድሮ አይነት ፊት አይኖረንም። ሌላው ደግሞ የምናየው ነገር ድርቀት እናያለን በፊታችን ላይ ምክንያቱም በቆዳችን ስር የሚመረተው ሲበም የፊታችን ወዝ፣ እንደዚሁም ሃይሉሮኒክ አሲድ ራሱ በተፈጥሮ በቆዳችን ስር አለ። እሱም ምርቱን በጣም ስለሚቀንስ ፊታችን ከድሮ ይልቅ አሁን የመድረቅ ነገር እናይበታለንና ለዚህ መፍትሄው እንግዲህ ጥሩ የሆኑ ምንም አይነት ሽታ የሌላቸው ለፊት ብቻ ተብለው የተሰሩ ሞይስቸራይዚን ክሪሞችን መጠቀም አለብን ማለት ነው። እናም በፊታችን ድርቀት ምክንያት እንግዲህ እንደዚሁም ደግሞ የሞተ ሴል የሞተ የቆዳ ሴልም ከላይ ስለሚቀመጥ ቶሎ ስለማይነሳ የምንጠቀማቸው ፕሮዳክቶች ራሱ ወደ ውስጥ ሰምጠው አይገቡም፣ በደንብ አብዞርብ አይሆኑም፣ ወደ ስኪናችን ስር ውስጥ አይገቡም። ምክንያቱም ቆዳችንን ፔኔትሬት ማድረግ ዘልቀው መግባት አይችሉም በሞተ የቆዳ ሴሎች ምክንያት ማለት ነው። ስለዚህ በዚህ እድሜ ክልል ውስጥ እያለን እንግዲህ ከቤዚክ ከሆኑ ነገሮች ወይም ፊታችን መታጠቢያ ከምላችሁ፣ እንደዚሁ ሞይስቸራይዚንግ ክሪም ከመቀባት፣ ቀን ላይ ደግሞ ጥዋት ላይ ሳንስክሪን ከመቀባት በተጨማሪ ምን ልናደርግ እንችላለን? እነዚህ የሞቱ የቆዳ ሴሎችን ለማንሳት አንደኛ ኤክስፎሌት የሚያደርጉ አሲዶችን መጠቀም እንችላለን። ኤክስፎሌት የሚያደርጉ አሲዶች ስላችሁ በጣም ጥንቃቄ ማድረግ አለባችሁ። ለእኛ ላበሻ ለጥቁሮች ቆዳ ተስማሚ የሆኑ እና ለነጮች ቆዳ ተስማሚ የሆኑ ፍጹም የተለያየ ነው እና ነጮች ምናልባት ነጣ ብለው ስለታዩን የነሱ ቆዳ ሞር ሴንስቲቭ የኛ ደግሞ ጠንካራ መስሎ ሊታየን ይችላል። ግን አይደለም። በተቃራኒው የእነሱ ቆዳ የበለጠ ፀሐይን ሪዚስት ያደርጋል። እንደዚሁም ደግሞ ፊታቸው ቶሎ አይጠቁርም። እኛ ፀሐይ ላይ ስንወጣ ቶሎ እንጠቁራለን። እነሱ ቶሎ አይጠቁሩም። ሲቀጠቀጡ ውለው ነው እንግዲህ ትንሽ ጠይም የሚሉትና ያ ምክንያቱ እንግዲህ በቆዳችን ስር ያለ ሁልጊዜ እንደምላችሁ የቆዳችን ሜላኒን ከለር የሚያመነጨው ሴል ከፍተኛ ነው። በመጠኑ ከፍ ያለ ስለሆነ ብዙ ከለር ያመነጫል፣ ብዙ ፒግመንት ያመነጫል። በዛ ምክንያት እኛ ቶሎ እንጠይማለን፣ ቶሎ እንጠቁራለን። ጥቋቁር ነጣጥ ማዲያቶች ይወጣብናል። ስለዚህ የእነሱ ቆዳ ነው የሚችለው እንጂ የኛ አይደለም። በተቃራኒው ሆኖ ልናስበው ስለምንችል ማለት ነው። በዚህ ምክንያት ለእነሱ ተስማሚ የሆኑ የኤክስፎሌት የማድረጊያ አሲዶች ኤክስፎሌት ማለት የሞተ የቆዳ ሴሎችን ከቆዳችን ላይ ተነስተው ፊታችን ፈካ ያለ እንዲሆን እና ይሄ ጭልም ያለደል የሆነ የቆዳ የቆዳችን ምንድ የሚባለው እይታ ወይም የቆዳችን ሉክ የተሻለ እንዲሆን የምንጠቀማቸው አሲድ አይነቶች ማለት ነው። ይሄ እንግዲህ ኤ ኤች ኤ አልፋ ሃይድሮክሲ አሲድ የምንለው እሱ ለኛ ቆዳ ተስማሚ አይደለም። በእርግጥ ኃይለኛ ነው። በአልፋ ሃይድሮክሲ አሲድ ስር የምናገኛቸው እንግዲህ ግላይኮሊክ አሲድ አለ። ለጥቁሮች እንደዚሁም ለአበሻ ለእኛ አይነት ቆዳ የሚስማም አይደለም። በጣም ኃይለኛ ስለሆነ ነጮች ራሳቸው በጣም በትንሽ ፐርሰንት ነው ሊጠቀሙት የሚችሉት እንጂ ለነሱም ቢሆን በጣም ኢሪቴት የማድረግ እና በርን የማድረግ አቅም አለው። በኤች ስር ግን ምናልባት አልፋ ሃይድሮክሲ አሲድን በጣም መጠቀም እንፈልጋለን የምትሉ ሰዎች ልትጠቀሙ የምትችሉት ከግላይኮሊክ አሲድ ትንሽ መለስ ያለ ላክቲክ አሲድ ከአምስት ፐርሰንት ያልበለጠ መጠቀም ትችላላችሁ። እሱ በኦርድነሪ አለ። ፍላጎቱ ያላቸው ሰዎች ላክቲክ አሲድን መጠቀም ትችላላችሁ። ግን ቆዳችሁ ደረቅ ከሆነና ሴንሲቲቭ ከሆነ ባትጠቀሙት ይመረጣል ኃይለኛ ስለሆነ እና ከዚሁ ከኤችኤ ፋሚሊ ማንደሊክ አሲድ በሶስተኛ ደረጃ ላይ እሱ የግላይኮሊክ አሲድ እና የላክቲክ አሲድን ያህል ኢሪቴት የሚያደርግ አይደለም ስለዚህ ማንደሊክ አሲድ ለእኛ ለጥቁሮች ተስማሚ ስለሆነ እንደ ኤክስፖሌት ማድረጊያ አሲድ ልንጠቀምበት እንችላለን ሌላው ለእኛ ተስማሚ የሆነ የአሲድ አይነት ደግሞ ቢኤችኤ ሳሊሲሊክ አሲድ ሁልጊዜ እንድምላችሁ የፊት ወዝ ለሚያስቸግራችሁ ብጉር ለሚያስቸግራችሁ ሰዎች የፊት ወዝን የመቆጣጠር አቅም አለው። በፊታችን ላይ የተቀመጡ ዴድ ስኪን የሞቱ ቆዳ ሴሎችን የማንሳት አቅም አለው። ኤክስፎሌት ያደርጋል እና በተጨማሪም ደግሞ ብጉርን የመቆጣጠርም አቅም ስላለው ወዛም የሆነ ፊት ካላችሁ እንግዲህ እንደ ኤክስፎሌቲንግ አሲድ ሳሊሲሊክ አሲድን መጠቀም ትችላላችሁ። ሳሊሲሊክ አሲድ ግን ወዛም ፊት ከሌላችሁ የበለጠ ያደርጋችኋል። ስለዚህ ፒኤችይ መጠቀም ትችላላችሁ። ፖሊ ሃይድሮክሲ አሲድ ይባላል። እሱ ፊትን የማይጎዳ ለእኛ ከለር በጣም ተስማሚ የሞቱ ቆዳ ሴሎችን ማንሳት የሚችል ኤክስፎሌት ለማድረግ የሚጠቅም ስለሆነ በፒኤችኤ መጠቀም ይቻላል። ወደ ሰላሳዎቹ የእድሜ ክልል ውስጥ ስንገባ ወደ ሰላሳዎቹ መጨረሻም ከዛም በኋላም ባለ እድሜ ክልል ውስጥ ምንጊዜም ፎምነት ያላቸው እንዲህ አረፋነት የሚሰሩ የፊት መታጠቢያዎችን መጠቀም አይመከርም የበለጠ ስለሚያደርቀን ከታጠበም በኋላ ራሱ ሃይድሬት የሚያደርግ የፊት መታጠቢያ ነው የሚያስፈልገው እና በዚህ ፊት መታጠቢያ ከታጠባችሁ በኋላ እንደዚህ ሲጢጥ የሚል ጥርት የሚል የፊት አስተጣጠብ አይደለም የምታገኙት ውጤት። ከታጠባችሁ በኋላ ራሱ ልክ ቅባት እንደተቀባ ሃይድሬትድ የሆነ ስኪን ነው የሚኖራችሁ። እና ሁልጊዜም እንግዲህ ከታጠበም በኋላም እንደዛ ድርቅ ያለ እንዴት ነው እንጂ ሲጢጥ እስከሚል ድረስ ቆዳችን መታጠብ የለብንም ያ በጣም በቆዳችን ስር ያለ የስኪን ቤሪየር የምንለውን ቆዳችንን ከውጭ ከሚመጡ ቆዳችን ከሚያጠቁ ነገሮች የራሱ የሚንከባከብበት የሚጠብቅበት የተፈጥሮ ስኪን ቤሪየርን በጣም ስለሚጎዳ እንደዚህ አይነት አስተጣጠብ መታጠብ የለብንም ማለት ነው። ስለዚህ ፊታ ላይ በዚህ ታጠባለሁኝ ከዛ ወዲያውኑን ፊቴ እርጥብ እንዳለ አቪኖ የፊት ክሪሜን ንቀባለው። ይሄም ምንም አይነት ሽታ የለውም። በርጥብ ፊት ላይ ሲቀባ በጣም ቆዳችን ውስጥ አብዞርብድ የሆኖ የመግባት በቆዳ የመመጠጥ አቅሙ ከፍተኛ ስለሆነ ቆዳችንን በደንብ አድርጎ ሃይድሬት ያደርገዋል ማለት ነው። ስለዚህ ሎሽኔን ከተቀባው በኋላ በደንብ አድርጎ ሲደርግ ከዛ ሬትኖል ቫይታሚን ኤ ይጠቀማለሁ ማለት ነው። ሬትኖል በጣም ብዙ ጥቅም አለው። ሬትኖል የሞቶ የቆዳ ሴሎች እንዲነሱ ያደርጋል። በእርግጥ የሬትኖል ስራ ኤክስፎሌት ማድረግ ሳይሆን ቶሎ አዲስ የቆዳ ስኪን ሴል ቶሎ እንዲያድግ ቶሎ እንዲወጣ መርዳት ነው። ስለዚህ እንዳልኳችሁ አሁን የሞተ ቆዳ ሴል ተነስቶ አዲስ እስከሚወጣ አንድ ወር ወስዳል። ያልኳችሁ ሬትኖል ግን የዛን አንድ ወር የሚወስድበትን ጊዜ በጣም የማፋጠን ስራ ስለሚሰራ ቆዳችን የተሻለ ገጽታ እንዲኖረው ይረዳል ማለት ነው። ከዚህ በተጨማሪ ፊታችን እንዲህ ውርድ ያለ ልልት ያለ እንዳይሆን ኮሌጅን የተባለው ምርት በቆዳችን ስር መመረቱ ይቀንሳል። ያልኳችሁ ሬትኖል በጣም የኮሌጅን ምርትን የማፋጠን አቅም አለው። እንደዚሁም ሃይፐር ፒግመንቴሽን ጥቁረቶችን፣ ማዲያትን ጨምሮ የማንሳት አቅም አለው። ቀጫጭን መስመሮችን የማጥፋት ፊትን የሁለት አይነት ከለር ካለን አሁን ጥቁርና ነጭ አንዳንድ ጊዜ ወጥ የሆነ የፊት ከለር አይኖረንም። አንዳንድ ቦታ ላይ የጠቋቆረ አይኖራል እና ቆዳችን እንግዲህ ከግንባራችን ጀምሮ አገጫችን ድረስ ከለራችን የተስተካከለ እንዲሆን ያደርጋል። ከዚህ በተጨማሪ ደግሞ ብጉርንም የመቆጣጠር አቅም አለው። በእርግጥ ብጉር ሁልጊዜ መውጫ ምክንያቱ ለወዛ ፊት ብቻም ሳይሆን ደረቅ ፊትም ብጉር ሊያወጣ ይችላል። ስለዚህ ብጉርንም የመቆጣጠር አቅም አለው። ከዚህ በተጨማሪ ደግሞ ቆዳችንም ጤንነቱ የተሻለ እንዲሆንና የተጎዳ ስኪን ቤሪየር ካለንም እንግዲህ እሱ ሪፔር እንዲሆንና በአጠቃላይ በጣም በጣም ብዙ ነው የሬትኖል ጥቅም። እና አሁን ከነገርኳችሁ ፊትን ኤክስፖሌት ከሚያደርጉ አሲዶች ይበልጥ ሬትኖል በጣም ብዙ ጥቅም ይሰጣል። በእርግጥ አሲዱ ኤክስፖሌት ማድረጉ ፍክት ያለ ፊት እንዲኖረን መርዳቱ ትልቅ ነገር ነው። የምንጠቀማቸው ነገሮችም ወደ ቆዳችን ውስጥ እንዲገቡም ይረዳናል። ከዛ በተጨማሪ ግን ሬትኖልን በጣም ብዙ ጥቅም አለው። በነገራችሁ ላይ ኤክስፖሊት የሚያደርግ አሲድ እና ሬትኖል አንድ ላይ መጠቀም አይቻልም። እንደምታውቁት ነፍሰ ጡር ሴቶች፣ ጡት የምታጠቡ ሴቶች መጠቀም አትችሉም ሬትኖልን። ፊታችንን ታጥቦ ወዲያውኑን ሞስቸራይዚንግ ክሪም ተቀብተን ከዛ ቀጥሎ ነው ሬትኖል የምንጠቀመው እንጂ በንጹህ ፊት ላይ መጠቀም አትችሉም። በጣም ቆዳን ኢሪቴት የማድረግ አቅም ስላለው ማለት ነው። ከአሁን በፊትም ደግሞ ተጠቅማችሁ የማታውቁ ሰዎች ቀስ በቀስ ነው ሬትኖልም ማለማመድ ያለባችሁ እንጂ በየቀኑ እየተነሳችሁ የምትቀቡት አይደለም። ምክንያቱም አጠቃቀሙ ላይ ከተሳሳታችሁ ማትፈልጉትን ውጤት ነው የምታገኙት ቆዳችሁም ሊጎዳ ስለሚችል መግቢያ ላይ ነገርኳቸው። የአሲድ አይነቶችም ልክ እንደ ሬትኖል ነው አጠቃቀማቸው። ፊታችንን ታጥበን ማታ ላይ በንጹ ፊት ላይ ሞይስቸራይዚንግ ክሪም እንጠቀማለን። ከዛ ሞይስቸራይዚንግ ክሪሙ ሲደርቅ ኤክስፖሌት ለማድረግ የመረጥነውን የአሲድ አይነት እንጠቀማለን ማለት ነው። ቀጥታ በታጠበ ንጹህ ፊት ላይ ምንም አይነት አሲድ ማረፍ የለበትም። እንደዚሁም አክቲቭ የሆኑ ኢንግሪዲየንቶችም ቆዳን የመጉዳት አቅም ስላላቸው ቀጥታ በታጠበ ፊት ላይ አትጠቀሙት ማለት ነው። ቫይታሚን ሲን ሳይጨምር ኔ ቫይታሚን ሲ መጠቀም የምትፈልጉ ሰዎች ስለ ቫይታሚን ሲን የሰራሁት ቪዲዮ አለ። በታጠበ ፊት ላይ ከሉሽን በፊት መጠቀም ትችላላችሁ ቫይታሚን ሲን። ያው ሁሉም የምነግራችሁ ግን የማታ ናቸው እንጂ የቀን አይደሉም። ቀን ላይ ምንም ነገር መጠቀም አስችሉም ከሰንስክሪናችሁና ሽታ ከሌለው ሎሽን በስተቀር ማለት ነው። እና ቫይታሚን ሲን የምትጠቀሙ ሰዎች በንጹህ ፊት ላይ ታጥባችሁ ሲደርግ ቫይታሚን ሲን መጠቀም ይቻላል። እና ይህንን ሁሉ ነገር አደርጋችሁ ግን ፊታችሁን ማታ ማታ ታጥባችሁ በደንብ ሞስቸራይዝ የማታደርጉት ከሆነ በጥሩ ሎሽን ሽታ በሌለው እንደዚሁም ጠዋት ላይ ስትነሱ ደግሞ ሰንስክሪናችሁን የማትጠቀሙ ከሆነ ይህ እንግዲህ በሙሉ ልፋት ነው የሚሆነው። ሁል ጊዜ እንደምላችሁ ፊታችን በደምብ ሃይድሬትድ መሆን አለበት መድረቅ የለበትም። ከፀሐይ ደግሞ የሚከላከልልን ጥሩ ሚኔራል ሰንስክሪን መጠቀም ይኖርብናል። በተለይ ሬትኖል ተጠቃሚዎችና እና ሰላሳዎች ውስጥ ያላችሁ ሰዎች ኬሚካል ሰንስክሪኖችን አትጠቀሙ። ቆዳችሁን በደንብ ፕሮቴክት አያደርገውም። ሬትኖል ከፀሐይ ጋር አይሄድም። ተቀብተን አድረን ጠዋት ላይ ብንታጠበውም ከታጠበም በኋላ መቀባት ያለብን ሚኔራል ሰንስክሪናችን ነው ጥሩ ፕሮቴክሽን ስላለው ማለት ነው ከፀሐይና። ይህን ይመስላል እንግዲህ የዛሬው ቪዲዮ። በዚህ ቪዲዮ ላይ ያላችሁን ጥያቄ እንደተለመደው ልትልኩኝ ትችላላችሁ። በሚቀጥለው ደግሞ በአርባዎች ውስጥ ያለን ሰዎች ምን አይነት የቆዳ እንክብካቤ እናድርግ የሚለውን አብረን እናያለን። እሱን ቪዲዮ ሰራላችኋለሁኝ እና ዛሬ ገና ቪዲዮ ያያችሁ ሰዎች እንግዲህ በእንደዚህ አይነት ለሰዎች ይጠቅማሉ ብዬ በማስባቸው ርዕሶች ላይ ነው ቪዲዮን የምሰራው ፍላጎቱ ካላችሁ በእነዚህ አይነት ርዕሶች ዙሪያ የበለጠ ማወቅ የምትፈልጉ ከሆነ ቪዲዮ ሰብስክራይብ አድርጉ። አፕሎድ ባደረኩኝ ጊዜ ወዲያው እንዲደርሳችሁ የምትፈልጉትን አይነት ጥያቄዎች መጠየቅ ትችላላችሁ። ከዚህ ቪዲዮም ደግሞ ከተማራችሁ፣ አዲስ ነገር ካገኛችሁበት ላይክ እና ሼር ማድረግን አትርሱ። በሚቀጥለው በሌላ ቪዲዮ በድጋሚ እንገናኘለን። እስከዛው ድረስ ሰላሙን